ይወስዱ ነበረ የዳዋን መጠነት ከሚገባው በላይ ያስፈቱ ነበር። በዚህ ምክንያት የብዙ ሰዎች እንባ ነበረባቸው፣ የብዙ ሰዎች ለቅሶ ነበረባቸው። ስለዚህ በማህበረሰቡ ዘንድ እነዚህ ከረጦች እንዳ- እንዳያተኛ እንደ በደለ

በዚያ መንገድ ማለት ግብ እንዳለው ዋወጠን ይዜ ያየው ዘንድ ይመለከተው ዘንድ ከመንገ ነሆ ወደ መንገዱም ሄደ። በመንገዱ ሆኖ አምላካችን ክርስቶስን መድኃኒተ ዓለምን ያየው ዘንድ ይመለከተው ዘንድ ወደ መንገዱ ሄደ። አምላካችን ክርስቶስ ወደሚያልፉበት መንገድ ነው። ነገር ግን በዚያ መንገድ ላይ እሱ ቆሞ አምላሙን የሚያይበት ክፍት መንገድ አላገኘም። ከሱ የሚመለከትበት ምቹ ቦታ አላገኝም። ለምን መንገዱ በሰዎች የታጠረ ነበርና፣ ስለዚህ ቅጥ ብሎ ታያይ ቁመቷችን ነበር። በቁመቱ ማጠር ምክንያት እነዚያም ሁሉ ሕዝብ አልፎ አምላኩን ማግኘት አልቻለም። ብዙ ሕዝብ ይከተለው ስለነበረ ብዙ ሕዝብ ያገኘው ዘግ ይፈልግ ስለነበረ እደዛን አልፎ ማየት አልቻለም። ይህ ብቻ አይደለም፣ ከኋላውኑ እንኳን ተንጠራርቶ እንዳያይ ከሱ ፊት ለፊት ረጃጅም ሰዎች ነበሩ ዘኪዎስን

በአምላክነቱ የሚታመኑ አልነበሩ። ነገር ግን የክርስቶስ ተቃዋሚዎች ነበሩ። እነዛ የክርስቶስ ተቃዋሚዎች አምላኩን በልቡ ይሻው የነበረውን ዘኬዎስን እንዳያይ ጋደርጎት ይላል። የተወደዳቸው እግዚአብሔር ቤተሰቦች አንዳንድ ጊዜ በችግራችን ውስጥ፣ በሀዘናችን ውስጥ፣ በህይወታችን ውስጥ፣ በምናነሳቸው ጥያቄ ውስጥ እግዚአብሔርን እንዳናይ ወይ እግዚአብሔርን እንዳናመለክት እግዚአብሔርን እንዳናስተውል አዚዝ የሚያደርጉብን እንደ ጎልያድ በእንታችን የሚቆሙ እንደ ፈርዖን ተጋርጠው ያሉ፣ አዎ ብዙ ጋሬጦች አዚዝ የሚያደርጉ ወደ መዳናችን እንዳንቀርብ፣ ወደ መፍትያችን እንዳንቀርብ

የዓለም መድኃኒት መሆኑን እንዳያዩ ባሰናከሏቸው ጊዜ በትር በጣላቸው ጊዜ፣ አዎ እንዲ ነው ነሆ ጌታችን ኢየሱስ ክርስቶስ በመስቀል ላይ እንደተሰቀለ በፊታችሁ ተስሎ ነበረ ያለን እዳታሁ ማናዚህም አደረገባችሁ እያሉ የተሰቀለውን ክርስቶስን እንዳያዩ አዳኝነቱን

አዚም ያደረገብን የጠላታችን የዳዊት ወሰን አሰራ እግዚአብሔር አምላክ በጀርነት ቢያሰው ይደለም እግዚአብሔርን እንድናይ እርሱን እንድንመለከት ወደ መስቀሉ እንድናንጋተ ወደ ቤቱ እንድንገሰግስ እግዚአብሔር አምላክ ኃይልና ብርታት ይሆናል። እግዚአብሔርን ስናይ እናርፋለን። መስቀሉ ስናይ እንረጋጋለን። ለተበበን ችግር ለገጠመን መከራ ሁሉ እግዚአብሔርን መመልከት የተሰጠለውን መድኃኒዓለም ክርስቶስን መመልከት ወደ እርሱ መቅረብ አማራጭ የሌለው ነው። መዝሙረኛው ነ አቤቱ በቀኝ ነውና ሁልጊዜ አያለውና አልታወቅም ይላል። እግዚአብሔርን ሞያል እግዚአብሔርን የሚመለከት

ብዙዎች ብዙዋን ናቸው። ማንን ያዩታልና፣ ማንን ያዩታልና ልበዙ ናቸው እግዚአብሔርን ያዩታልና። ልቦናቸውን ከተንኮል ከብቀኝነት ያነሱ እግዚአብሔር እግዚአብሔር ልቦናቸውን ያነሱ በንሳ ልቦናቸውን ንጹ ያደረጉትን እግዚአብሔር ይመለከታቸዋል። እስመ ባምሶ መንፈስ ነቢያት ሬሞ ለእግዚአብሔር በተናገሩ ገጽ በገጽ ነቢያት አባቶቻችን ልቦናቸውን ንጹ በማድረጋቸው ከእግዚአብሔር ጋር ተነጋገሩ ይላል። ሰው ልቡን ንጹ አድርጎ የሚያቀርበውን ጸሎት የሚያቀርበው ልበላ እግዚአብሔር ይሰማል፣ እግዚአብሔር ይመለከታል። ስለዚህ ጸሎታችን የሚሰማ ሱባያችን በእግዚአብሔር ዘንድ ተቀባይነትን እንዲኖረው የልብ ንጽህና ያስፈልጋል፣ የልብ ቅድስና ያስፈልጋል። ይህ ልብ እኮ እንዴት ነው የምናመጣው? የልብ ንጽህና የልብ ቅድስና እንዴት ነው የምናመጣው?